በአርምሞ ባህር ውስጥ ሰጥማችሁ ነፍሳችሁ መልስ ፍለጋ ስትጮህ ተሰምቷችሁ ያውቃል? ዙሪያችሁ ያለው ነገር ሁሉ ትርጉም ያጣበት ተስፋችሁ የደነዘዘበት ቅጽበትስ? አምላኬ ሆይ የት ነህ ብላችሁ የጠየቃችሁበት ጊዜስ? እንዲህ ያለው ጸጥታ ጠንካራውን እምነት እንኳን ያናውጣል። ዛሬ የአንድ ነብይን ታሪክ አስቃኛችኋለሁ። በጥርጣሬ ማዕበል ውስጥ ቆሞ የነፍሱን ጥያቄዎች ወደ ሰማይ የላከ ነብይ ዓለም በክፋትና በፍትህ መጓደል ስትናወጥ ልቡ በአምላክ ጸጥታ የተጨነቀ ለምን ክፋት ይነክሳል? ለምንስ ፍርድ ይዘገያል? እያለ ከአምላኩ ጋር የተሟገተ ይህ ታሪክ የእያንዳንዳችንን የሕይወት ትግል ነጸብራቅ ነው። በጥርጣሬ ውስጥ ተስፋን እንዴት እንደጨበጠ፣ ጸሎቱ ከጭንቀት ወደ ምስጋና እንዴት እንደተለወጠ እንመለከታለን። ድምፁን አብረን እናደምጣለን። በጸጥታ ውስጥ የተገኘውን አስደናቂ ምላሽም እንመረምራለን። ይህ የነቢዩ ዕምባቆም ታሪክ ነው። ይህ በሰሜነሽ ሚዲያ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ታሪኮች ክፍል ነው። በዘመኑ የነበረውን የሞራል ዝቅጠት እና የፍትሕ መጓደል ሲመለከት ልቡ በሐዘን ተመታ። የይሁዳ ሕዝብ ከአምላኩ መንገድ እየራቀና ጣዖታትን እያመለከ በግፍ እና በአመጽ ተውጦ ነበር። ነብዩ ይህን ሁሉ በዝምታ ላይ አልፎ አልቻለም። ጩኸቱ ወደ ሰማይ ከፍ አለ። የአምላኩን ፊት በቅንነትና በድፍረት ፈለገ። አቤቱ እስከ መቼ ድረስ ጩኻለሁ? አንተም አትሰማኝም። ስለ ግፍ ወደ አንተ ጩኻለሁ፣ አንተም አታድንምን? ይህ የዕምባቆም ጥያቄ በስቃይ ውስጥ ያለች ነፍስ የምታስተጋባው የዘመናት ጩኸት ነው። በዓይኖቹ ፊት የሚፈጸመውን ግፍ፣ የሰዎችን ስቃይ እያየ የአምላክን ጸጥታ ሊቋቋመው ከበደው። አምላክ እንዴት ዝም ይላል? ለምንስ የዋሆቹ ይጨቆናሉ? ክፋትስ እንዴት ይሰፍናል? ይህ የዕምባቆም ትግል እያንዳንዳችን በሕይወታችን የሆነ ወቅት ላይ የምንጋፈጠው ነው። በዙሪያችን ያለው ዓለም በችግርና በፍትሕ መጓደል ሲናወጥ፣ አምላክ የራቀ በሚመስልበት ጊዜ ለምን የሚለው ጥያቄ በልባችን ውስጥ ያስተጋባል። ዕምባቆም ግን ጥርጣሬውን በልቡ ውስጥ አልደበቀም፤ ይልቁንም በቅንነትና በድፍረት ወደ አምላኩ አቀረበው። ይህ ድፍረት የእምነቱ ማነስ ሳይሆን ከፈጣሪው ጋር የነበረው ጥልቅ ግንኙነት መገለጫ ነው። የሚያመልከው አምላክ የልቡን ጩኸት ሰምቶ መልስ እንደሚሰጠው ያውቅ ነበርና እግዚአብሔር ሲመልስለት መልሱ ከጠበቀው በላይ አስደንጋጭና ግሬ የሚያጋባው ነበት እግዚአብሔር የአይሁድን ህዝብ ለመቅጣት ጨካኝና አስፈሪ የሆኑትን ከለዳውያንን እንደሚያስነሳ ገለጠለት። እኔ የጭካኔና የኮላን ህዝብ ከለዳውያንን አስነሳለሁ እነርሱም በምድር ላይ ተስፋፍተው የራሳቸው ያልሆኑትን ማደሪያዎች ይወርሳሉ አለው። ይህ ምላሽ የእምባቆምን ልብ ይበልጥ አናወጠው። እንዴት የአምላክ ሕዝብ በክፉ ሕዝብ እጆች ይቀጣል! እንዴት ቅዱሱ አምላክ ኃጢአተኛ የሆነ ሕዝብን ተጠቅሞ የራሱን ሕዝብ ለመከራ ይሰጣል! የእምባቆም ግራ መጋባት ጥልቅ ነበርና እንዲህ ሲል ጸለየ። ዓይኖችህ ክፉ ከማየት የጸኑ ናቸው፣ ጠማማ ነገርንም ትመለከት ዘንድ አትችልም። ታዲያ ዓለምን ከዳተኞችን ዝም ብለህ ትመለከታለህ? ክፉ ሰው ከእርሱ ይልቅ ጻድቅ የሆነውን ሲውጥ ለምን ዝም እትላለህ? እዚህ ላይ የእንባቆም እምነት ከፍተኛ ፈተና ገጠመው። የአምላክ መንገድ ከሰው ልጆች ግንዛቤ በላይ እንደሆነ ተረዳ። የእርሱ ጥበብና ፍርድ ከኛ እይታ እጅግ የላቀ ነው። እንባቆም መልስ ፍለጋ ወደ መጠበቂያው ግንብ ወጣ። የአምላክን ድምፅ ለመስማት ራሱንም አዘጋጀም። በመጠበቂያዬ ላይ ቆማለሁ፣ በእንባ ላይ እወጣለሁ እርሱ ለምን እንዲለኝና እስከ ክርክሬ ምን እንድመልስ ጠብቃለሁ። ይህ የጥበቃ ሰዓት በጥርጣሬና በተስፋ መካከል የሚደረግ ትግል ነው። የአምላክ ቃል እስኪመጣ ድረስ በዝምታ መጠበቅ እምነትን የሚፈትን ከባድ ፈተና። እምባቆም በመጠበቅ ጥበቃው ግንብ ላይ ቆሞ የእግዚአብሔር ምላሽ በጉጉት ሲጠባበቅ ልቡ እያዘነ ነበር። የህዝቡ ስቃይና የፍትህ መጓደል በአእምሮ ውስጥ እንደ ማዕበል ይናወጣል። እግዚአብሔር በእርግጥ ይሰማዋልን? የዚህ ሁሉ ግራ መጋባት መጨረሻ ውስጥ ምንድን ነው? በዚህ የጥበቃና የውስጥ ትግል መካከል ነብዩ ወደ አምላክ ጸለየ። ጸሎቱ ተራ ልምን አልነበረም፤ ይልቁንም የነፍሱን ጥልቅ ስሜቶች፣ ጥርጣሬዎቹንና ተስፋዎቹን ለአምላኩ ያካፈለበት ቅን የልብ ጩኸት ነበር። ይህ በእምባቆም መጽሐፍ ምዕራፍ 3 ላይ ተመዝግቦ የምናገኘው ጸሎት የእምነት ጉዞ እንዴት ከጨለማ ወደ ብርሃን እንደተሸጋገረ የሚያሳይ አስደናቂ ምስክር ነው። የእምባቆም ጸሎት የሚጀምረው የእግዚአብሔርን ያለፉ ታላላቅ ስራዎችን በማስታወስ ነው። አቤቱ ዝናህን ሰምቼ ይፈራው። አቤቱ በዘመናት መካከል ሥራህን አድስ፣ በዘመናትም መካከል ግለጠው፣ በመዓትህም ምሕረትህን አስብ። ጸሎቱ እግዚአብሔር ቀደም ባሉት ጊዜያት እንዴት ሕዝቡን እንዳዳነ፣ ጠላቶቻቸውንም እንዳጠፋ ያስታውሳል። ይህ ማስታወስ ለልቡ ጥቂት ተስፋን ሰጠው። ይህን ማስታወስ ለልቡ ጥቂት ተስፋን ሰጠው። ያ እግዚአብሔር ዛሬም አለ፣ ዛሬም ይሰራል። ከዚያም የጸሎቱን ቃል አውጥቶ የእግዚአብሔርን ታላቅነትና ኃይል በግጥማዊ ቋንቋ ይገልጻል። አምላክ በተራሮች ላይ ሲገለጥ ምድር ስትንቀጠቀጥ ተራሮች ሲሰግዱለት ወንዞች ሲሸሹት ያያል። ይህ የእግዚአብሔር ታላቅነት መገለጥ የዕምባቆም ልብ በፍርሃትና በአድናቆት ሞላው። የችግሮቹ መጠን ከዚህ ታላቅ አምላክ ፊት ምን ያህል ታናሽ እንደሆኑ መገንዘብ ጀመረ። ነገር ግን ይህ አምላክ ታላቅነት መገለጥ የዕምባቆምን ጥያቄዎች ሙሉ በሙሉ አልመለሰም። አሁንም ቢሆን የከለዳውያን መምጣትና የሕዝቡ ስቃይ እውን ነበር። እዚህ ላይ ነው የዕምባቆም እምነት ከፍ ወዳለ ደረጃ የተሸጋገረው። ከእግዚአብሔር ጋር በቅንነት ከተነጋገረና የልቡን ሸክም ካካፈለ በኋላ በአምላክ ለመታመን ውሳኔ ያደረገ። በነገሮች ተስፋ ከመቁረጥ ይልቅ የእግዚአብሔርን ሉዓላዊነትና ጥበብ ተቀበለ። የፈጣሪ መንገዶች ከእርሱ እውቀት በላይ እንደሆኑ ተገነዘበ። ነገር ግን የአምላክ ሁሌም ለሕዝቡ መልካም እንደሚያደርግ አመነ። የዕምባቆም የእምነት ጉዞ ከቀላል ጥያቄዎች ወደ ጥልቅ መታመን የተሸጋገረ ነው። ጥያቄዎቹን ወደ እግዚአብሔር በማቅረብና ልቡን በመክፈት በመጨረሻም የእግዚአብሔርን ታላቅነትና ሉዓላዊነት በመቀበል ሰላምና ተስፋን አገኘ። የዕምባቆም ስም እንደ ሌሎች ታላላቅ ነቢያት በሰፊው ላይ ይታወቅ ይችላል ነገር ግን በውስጡ የያዘው መልእክትና የነቢዩ ማንነት ዘመናትን ተሻግሮ ዛሬም አዲስ ነው ዕምባቆም ማለት መታቀፍ ወይም መታገል ማለት ሲሆን ይህ ስያሜ ከአገልግሎቱ ጋር ፍጹም ተስማምቶ ይገኛል እርሱ ከአምላኩ ጋር በቅንነት የታገለ ጥያቄዎቹን በድፍረት ያቀረበ በመጨረሻም በአምላኩ ፍቅርና ምህረት የታቀፈ ነቢይ ነው ዕምባቆም የኖረው በይሁዳ ታሪክ ውስጥ እጅግ አስቸጋሪ በሚባል ወቅት ሲሆን የህዝቡ ልብ ከአምላኩ ርቆ፣ የፍትህ ሚዛን ተዛብቶ፣ ሙስናና ዓመፅ በየቦታው ተንሰራፍቶ ነበር። ሁሉም ነገር የሚፈርስ በሚመስልበት በዚህ ወቅት ዕምባቆም ዝም ብሎ ተመልካች መሆንን አልመረጠም። በህብረተሰብ ውስጥ የሚታየውን የሞራል ዝክተት እና የፍትህ መጓደል አይቶ ልቡ በሐዘንና በቁጭት ተመታ። ብዙዎች ተስፋ በሚቆርጡበት ሁኔታ ውስጥም ዕምባቆም ድምጹን ከፍ አድርጎ ጮኸ። ጩኸቱ ግን ተራ የብስጭት መገለጫ አልነበረም። ይልቁንም ወደ አምላኩ ያቀረበው ጥልቅ የእምነት ጥያቄ ነው እንጂ። እርሱ የእግዚአብሔር ሉዓላዊነትና ፍትሕ ጠራጠር የነበረው ከእምነት ማነስ የተነሳ ሳይሆን የእግዚአብሔርን ባህሪ ጠንቅቆ ስለሚያውቅና ያ ባህሪ በዘመኑ ከሚታየው ሁኔታ ጋር እንዴት እንደሚስማማ ለመረዳት ካለው ጥያቄና ፍላጎት የተነሳ ነበር። የዕምባቆም ድፍረት አስደናቂ ነው። በአንድ በኩል የእግዚአብሔርን ታላቅነትና ቅድስና ጠንቅቆ ያውቃል። በሌላ በኩል ደግሞ የልቡን ጥያቄዎችና ስጋቶች ያለምንም ፍርሃት ለአምላኩ ያቀርባል። አቤቱ እስከ መቼ ድረስ እጮኻለሁ? አንተም አትሰማኝም? የሚለው ጥያቄው ተስፋ የቆረጠ ሰው ጩኸት ሳይሆን መልስን ከሚወደውና ከሚያምነው አምላኩ የሚጠብቅ ሰው ጥያቄ ነው። ይህ የዕምባቆም ማንነት ለእኛም ትልቅ ትምህርት ይሰጠናል። እምነት ማለት ሁሉንም ነገር ተረድተን በጸጥታ መቀመጥ ማለት አይደለም። እምነት ማለት በጥርጣሬና በግራ መጋባትም ውስጥ እንኳን ልባችንን ለአምላክ መክፈትና ጥያቄዎቻችንን በቅንነት ማቅረብ መቻል ነው። ዕምባቆም የአምላክ ጸጥታ እንደ እምቢ አልተረጎመውም። ይልቁንም መልስን በትዕግሥትና በተስፋ ጠበቀ። በተጨማሪም ዕምባቆም የእግዚአብሔርን ቃል የመጽሐፍና የማሰራጨት ኃላፊነትን ተቀብሏል። ራእዩ ገና ለተወሰነ ጊዜ ነው፣ ብዘገይ እንኳን ጠብቀው፣ በእርግጥ ይመጣልና አይዘገይም የሚለውን ንባብ የሚያሳየው የነብዩ አገልግሎት ለራሱ ብቻ ሳይሆን ለትውልድ የሚተላለፍ መልእክትን እንደያዘ ነው። ቃሉ በጨለማ ውስጥ ብርሃን እንደሚፈነጥቅ ፋኖስ ተስፋ ለቆረጡት መጽናናትን፣ ለተጨነቁት መፍትሄን ይሰጣል። የሕይወት ጉዞ ሁሌም ቀጥተኛ አይሆንም። የጥርጣሬ ጥላ ሲያጠላ፣ የግራ መጋባት ማዕበል ሲነሳ፣ የእግዚአብሔር መገኘት የራቀ በሚመስልበት ጊዜ ልባችን በከባድ ጥያቄዎች ይሞላል። ለምን እኔ? ለምን አሁን? አምላክ በእርግጥ ይሰማኛልን? እነዚህ ጥያቄዎች ተፈጥሯዊ ናቸው። የእምነት ማነስ ምልክቶቹም አይደሉም። ነብዩ ዕምባቆምም የዚህ እውነታው ምስክር ነው። በዙሪያው ያለው ዓለም በክፋትና በፍትህ መጓደል ሲልናወጥ፣ ልቡ በከባድ ጥያቄዎች ተሞላ። የአምላክ ጸጥታ፣ የህዝቡ ስቃይና የሚመጣው አስፈሪ ፍርድ በአእምሮ ውስጥ እንደ እሳት ይቀጣጠል ነበር። እነዚህን ጥያቄዎች ግን በልቡ ውስጥ አልሸሸጋቸውም። ይልቁንም በቅንነትና በድፍረት ወደ አምላኩ አቀረባቸው። የዕምባቆም ድፍረት የሚመነጨው ከእምነቱ ነው። የሚያመልከው አምላክ የልቡን ጩኸት ሰምቶ መልስ እንደሚሰጠው ያውቃል። ጥያቄዎቹ የአምላክን ሉዓላዊነት የመጠራጠር ሳይሆን የአምላክን ባህሪና የዘመኑን ሁኔታዎች እንዴት ማስታረቅ እንደሚቻል ለመረዳት ካለው ጥልቅ ፍላጎት የመነጩ ናቸው። አይኖችህ ክፉን ከማየት ያነሱ ናቸው፣ ጠማማ ነገርንም ትመለከት ዘንድ አትችልም ታዲያ ለምን ከዳተኞችን ዝም ብለህ ትመለከታለህ? የሚለው ጥያቄ የአንድ ግራ የተጋባ ነገር ግን አሁንም በአምላኩ የሚታመን ሰው ልመና ነው። የዕምባቆም የእምነት ጉዞ እምነትና ጥያቄ እርስ በእርስ የሚቃረኑ ሳይሆኑ ይልቁንም እርስ በእርስ የሚደጋገፍ መሆናቸውን ያሳያል። ጥያቄዎች ወደ ጥልቅ ግንዛቤና ወደ ጠንካራ እምነት ሊመሩን ይችላሉ። ዕምባቆም መልስ ፍለጋ ወደ መጠበቂያው ግንብ ሲወጣ የአምላክን ድምፅ ለመስማት ራሱን አዘጋጀ። ይህ የጥበቃ ቅጽበት እምነትን የሚፈትን ከባድ ፈተና ነው። ነገር ግን በዚያ ጸጥታ ውስጥ ነገር ግን በዚያ ጸጥታ ውስጥ ነው የእግዚአብሔር ድምፅ ይበልጥ ግልጽ ሆኖ የሚሰማው። በዙሪያችን ባለው ዓለም ውስጥ ብዙ ግራ የሚያጋቡ ነገሮች ይከሰታሉ። የፍትህ መጓደል፣ ስቃይና እርግጠኝነት ያለው ስሜት ልባችንን ሊያቆስለው ይችላል። በእንደዚህ አይነት ጊዜያት የዕምባቆምን ጸሎት ማስታወስ ያሻል። ጥያቄዎቻችንን ወደ አምላክ ማቅረብ፣ ልባችንን ለእርሱ መክፈትና መልስን በትዕግስት መጠበቅ አለብን። እግዚአብሔር የልባችንን ጩኸት ይሰማል። እርሱ በጨለማ ውስጥ ብርሃንን ሊያመጣ የሚችል በግራ መጋባት ውስጥም መንገድ ሊያሳይ የሚችል አምላክ ነው። የዕምባቆም ታሪክ እምነት በጸጥታ ውስጥም እንኳን ሊያብብ እንደሚችል ያስተምረናል። ዕምባቆም በአምላክ ያልተጠበቀ ምላሽ ልቡ ተናውጦ ግራ በመጋባትና በጭንቀት ተውጦ ወጥቶ ነበር። የከለዳውያን መምጣትና የይሁዳ ጥፋት እንደ ሸክም ትከሻው ላይ ተጭኖታል። ነገር ግን በዚህ ሁሉ ጨለማ ውስጥ እግዚአብሔር አንድ ወሳኝና ዘመናዊ ሽሬ የሆነ እውነትን ገለጠለት፣ ጻድቅ በእምነቱ በሕይወት ይኖራል ይህ አጭር አረፍተ ነገር በታሪክ ውስጥ በሚሊዮን የሚቆጠሩ ሰዎችን ልብ የመራና ያበረታ እንደ ኮከብ የሚያበራ የተስፋ ቃል ነው። በችግርና በመከራ ጊዜ፣ በጥርጣሬና ፍርሃት ወቅት ይህ ቃል የማይናወጥ እውነት ሆኖ ይቆማል። ጻድቅ በእምነቱ በሕይወት ይኖራል ማለት ምን ማለት ነው? ዕምባቆም በወቅቱ የነበረውን ሁኔታ ሲመለከት ጻድቃን እየተሰቃዩ፣ ክፎች ይበለጽጋሉ። የፍትሕ ሚዛን የተዛባ ይመስል ነበር። ታዲያ ይህ የአምላክ ቃል እንዴት ከእውነታው ጋር ይስማማል? ይህ ቃል ከሚታየው የዓለም ሁኔታ በላይ የሆነ ጥልቅ እውነትን ይጠቁማል። እውነተኛ ሕይወት፣ እውነተኛ መኖር የሚመነጨው ከቁሳዊ ብልጽግና ወይም ከችግር አለመኖር ሳይሆን በአምላክ ላይ ካለን የማይናወጥ እምነት ነው። ጻድቅ ምንም እንኳን በዙሪያ ያለው ዓለም ተናውጦ ችግሮች ቢከቡትም በአምላኩ ባለው እምነት ምክንያት ውስጣዊ ሰላምና ጥንካሬ ያገኛል። ይህ እምነት ተራ እምነት አይደለም። እንባቆም የአምላክን መንገዶች ለመረዳት ጥያቄዎችን አቅርቧል። ነገር ግን በመጨረሻ ሁሉም ነገር ግልጽ ባይሆንለትም እንኳን በአምላክ ባሕሪና ሉዓላዊነት ላይ ለመታመን መረዳትን መረጠ። በተጨማሪም እግዚአብሔር እምባቆም ራዩ እንዲጽፍና እንዲያትመው አዘዘው። ራዩ ገና ለተወሰነው ጊዜ ነው፣ ወደ ፍጻሜው ይቸኩላል፣ አይታበይም ቢዘገይ እንኳን ጠብቀው፣ በእርግጥ ይመጣልና አይዘገይም። ይህ ቃል የእግዚአብሔር ተስፋዎች አስተማማኝ መሆናቸው በጊዜያቸው እንደሚፈጸሙ ያረጋግጣል። ምንም እንኳን የፍትህ መምጣት የዘገየ ቢመስልም፣ ምንም እንኳን መፍትሄዎች የራቁ ቢመስሉም፣ የአምላክ ግን አይለወጥም። እርሱ የገባውን ቃል ይጠብቃል፣ በጊዜውም ሁሉንም ነገር ያስተካክላል። የዕምባቆም የእምነት ጉዞ ከአስጨናቂ ጥያቄዎችና ተግራ መጋባት ተነስቶ ወደ ጥልቅ የምስጋና ከፍታ ደረሰ። ይህ ለውጥ በቅጽበት የተከሰተ ሳይሆን ከአምላኩ ጋር ባደረገው ቅን የልብ ንግግርና የአምላክን ሉዓላዊነት በመቀበሉ የመጣ ነው። ዕምባቆም ከእግዚአብሔር ጋር በግልጽ ከተነጋገረና የልቡን ሸክም ካካፈለ በኋላ የአምላክን ታላቅነትና ኃይል በአድናቆት ይገልጻል። እግዚአብሔር በቀደሙት ጊዜያት እንዴት ህዝቡን ከግብጽ ባርነት እንደወጣ በቀይ ባህር ውስጥ መንገድ እንደከፈተ፣ በምድረ በዳም እንደመራቸው ያስታውሳል። ይህ ታላቅ ጸሎት የአምላክን ኃይልና ታማኝነት ይመሰክራል። ከዚህ በኋላ የእግዚአብሔርን በግርማና በኃይል መምጣት ይገልጻል። አምላክ ከቴማን ቅዱስም ከፋራን ተራራ መጣ። ክብሩ ሰማያትን ከደነ፣ ምስጋናው ምድርን ሞላ። ተራሮች ሲሰግዱለት፣ ምድር ስትንቀጠቀጥ ወንዞች ሲሸሹ ታየ። የእግዚአብሔር ታላቅነት መገለጥ የዕምባቆም ልብ በፍርሃትና በአድናቆት ሞላው። የችግሮቹ መጠን፣ የከለዳውያን አስፈሪነት ከዚህ ታላቅ አምላክ ፊት ምን ያህል ታናሽ እንደሆኑ መገንዘብ ጀመረ። ነገር ግን የዕምባቆም እምነት እውነተኛ ጥንካሬ የሚመጣው በጸሎቱ የመጨረሻ ክፍል ነው። ምንም እንኳን የከለዳውያን መምጣትና የይሁዳ ጥፋት የማይቀር ቢሆንም ረሃብና ችግር ቢያንዣብብም እምባቆም ግን በአምላኩ ላይ ያለውን መታመን በድፍረት አወጀ። ምንም እንኳን በለስ ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ እስር ቢጎድል፣ እርሻዎችን መብልም ባይሰጡ፣ በጎችም ከበረቱ ቢጠፉ፣ ላሞችም በጋቱ ውስጥ ባይገኙ፣ እኔ ግን በአምላኬ ደስ ይለኛል፣ በመድኃኒቴ አምላክ ሐሴትን አደርጋለሁ አለ። ይህ በታሪክ ውስጥ ከተመዘገቡት እጅግ አስደናቂ የእምነት አዋጆች አንዱ ነው። እምባቆም ደስታውና ተስፋው በሁኔታዎች ላይ የተመሰረተ እንዳልሆነ ይልቁንም በአምላኩ ማንነት ላይ የተመሰረተ መሆኑን ገለጸ። የነብዩን እምባቆም የእምነት ጉዞ በጥርጣሬና በግራ መጋባት ተጀምሮ በምስጋናና በማይናወጥ መታመን ተጠናቀቀ። ታሪኩ በጨለማው የይሁዳ ዘመን ውስጥ እንደ ደማቅ ብርሃን ፈንጥቆ ዛሬም ቢሆን በችግርና በፈተና ውስጥ ለሚገኙ ሁሉ የተስፋና የማበረታቻ ምንጩ ሆኖ ያገለግላል። የእምባቆም ታሪክ ከዘመኑና ከቦቱ አልፎ የእያንዳንዳችንን የልብ ትግል ያሳያል። የእምባቆም ታሪክ በጨለማው ውስጥ ተስፋን፣ በጥርጣሬ ውስጥ መታመንን፣ በግራ መጋባት ውስጥም ሰላምን እንደምናገኝ ያስተምረናል። ከባድ ጥያቄዎችን ጠይቆ በአምላኩ የማይለወጥ ፍቅርና ታማኝነት ልቡ አርፏል። ስለዚህ በሕይወታችን ውስጥ የጥርጣሬ ጥላ ሲያጠላ፣ የእግዚአብሔር ድምፅ የራቀ በሚመስልበት ጊዜ የምባቆ ዕምባቆምን ታሪክ እናስታውስ ጥያቄዎቻችንን ወደ እግዚአብሔር እናቅርብ መልስን በትዕግስት እንጠብቅ ከሁሉም በላይ ደግሞ ጻድቅ በእምነቱ በህይወት ይኖራል የሚለውን ቃል በልባችን እንያዝ ምክንያቱም የእግዚአብሔር ተስፋ አስተማማኝ ነውና እርሱን በጊዜው ሁሉን ነገር ለበጎ ያደርጋልና የዕምባቆም እምነት ለኛም ብርታትና ትጥቅ ይሁን ሰላም እግዚአብሔር ከሁላችን ጋር ይሁን አሜን